ሰላም ጤና ያስተልኝ። የተወደዳችሁና የተከበራችሁ ክብራትና ክብሯን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ እሁድ ምሽት ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችን አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህም መረጃዎችን እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎች ነውም አልፎ መረጃን የማስቀድምላችሁ በአማራ ክልል ዛሬም በጎጃም ቀጠና ውጊያው ቀጥሏል። እንግዲህ ዘመቻ የሀያ ስድስተኛ ቀን ነው እንግዲህ ዘመቻ አንድነት እስካሁንም ያልቆመበት ሁኔታ ነው ያለው። የአገዛዙ ሰራዊት ወደ ሶስት ክፍለ ጦር የተሳተፈበት ውጊያ ነው እንግዲህ የተደረገው የትሊሊ ሰከላ መስመር እና አሽፋ ከባድ ውጊያ ተደርጓል። በርካታ የመንግስት ወታደሮች የተመቱበት ሆኗል። ፋኖ አምስት ብርጌድ ያሰለፍበት ውጊያ ነው ተብሏል። እንግዲህ በርካታ መሳሪያዎችም ተማርኳል። ሰማኒያ የአገዛዙ ወታደሮች ሞት የተመዘገበ ሲሆን ወደ አምሳ ቁስለኛ ተደርጓልም ነው ያሉ ፋናዎቹ። በተመሳሳይ በጃዊ ቀጠናም ውጊያው ቀጥሏል። ጫራ በርና ሙቅላ በተባለው ቦታ ቁስለኛ በሄሊኮፕተር ድረስ እስከ ማንሳት ደረጃ የደረሱበት ሁኔታ ያለው ይሄ የሚሆንበት ዋና ትልቁ ነገር እንግዲህ በውጊያ ግንባር አየር ሽፋን የሚሰጥበትና ቁስለኛን የሚያነሳበት መውጫ መንገዶች በደፈጣና በጎሬላ ውጊያ አስቸጋሪ የሚሆኑበትና እና ወይም ደግሞ በውጊያው ላይ የተሰለፈው ሰራዊት ከዛ ከጠና ቁስለኞችን ወደ ኋላ ለማግለል እና ወደ ወገን ነው የሚሉት ወረዳ ለማውጣት በመንገዶቹ ወይም ደግሞ ከውጊያ ቀጠና እስከ ሆስፒታል መሄጃ ወይም ደግሞ በቅርበት የሚገኙ ሆስፒታሎች መውጫ ድረስ በቦታው ጥርጣሬ ካደረባቸው ቀጥታ ምንድን ነው የሚደረገው? በአየር የማጓጓዝ ስራ ነው የሚሰራው። እንግዲህ በሁለት ነገሮች ናቸው። አንደኛ ክሪቲካል የሆነ ቁስለኛ፣ በጣም አደገኛ፣ ቶሎ ሆስፒታል መድረስ ያለበት ቁስለኛ፣ ደም እየፈሰሰ ከሆነ እና በፈርስቴድ ሕክምና በምለው መቆም የማይችል አይነት ነገር። ፈርስቴድ ሕክምና የሚባለው የመጀመሪያ ደረጃ እርዳታ ግንባር ላይ ይሰጣል፣ እዛው ቦታ ላይ ራሱ ወታደሩ ፋሻ ይዞ ይንቀሳቀሳል። በጀርባው ላይ አለ። እያንዳንዱ አንድ ተዋጊ ወታደር ሁለት ሶስት አራት ፋሻዎችን ሳይዝ ግንባር አይገባም። የመጀመሪያ ደረጃ እርዳታውን እርስ በራሳቸው ነው የሚያደርጉት። መለስተኛ አክሞችም አሉ፣ አግላይ አለ። ከዛ ውጪ በሚሆንበት በሆስፒታል ደረጃ በማኪና ይሄዳል። በጣም አደገኛ የሚሆንና ከፍተኛ ድጋፍና ወይም ደግሞ ህክምና የሚያስፈልግ ከሆነ አየር ይጠቀማሉ ማለት ነው። አገዛዙ አሁን በዚህ ምክንያት ነው አየር የተጠቀመው በዚህ በጃዊ ቀጠና ላይ ማለት ነው። እና ግልጽ እንዲሆንላችሁ እና ለጠቅላላ እውቀትም ስለ ውትድርና ስለ ግንባር ብዙ ነገሮችን እያነሳን እየተወያየን ስለሆነ ለጠቅላላ እውቀት ይጠቅማቸዋል። በምን ነው ዝርዝር ሀሳብ ውስጥ የገባውት። ሌላው በዚህ ውጊያ ሰራዊቱ እንግዲህ በመበተኑ ወደ ፋኖ ቀጠና ለመቀላቀል አመቺ ሁኔታን የፈጠረበት ሁኔታን ያለው ብዙ ጊዜ አንዱ አንዱን እንዲጠብቅ ጥበቃዎች እየተደረገባቸው ነው የሚገኘው። ሰራዊቱ ውስጥ ጥምር ጦር ብለን የምንለው እንግዲህ አድማ ብተናውም ፖሊሱም፣ ምልሻውም ከመከላከያ ጋር ተሰልፎ ከሆነ አንደኛው አንደኛውን እንዲጠብቅ አይነት ነገር ነው። ግርግር ከሆነ እና ግን ሰራዊቱ የሚበጠን ከሆነ ወደ ፋኖ ቀጠናም ለመቀላቀል አመቺ ሁኔታን የፈጠረበት ሁኔታ ያለው። ሌላው ዝብስት አካባቢ ወታደሩ እርስ በርስ የተታኮሰበት እንግዲህ ሁኔታ አለ። ጉዳትን መድረሱ ተሰምቷል። በተመሳሳይ በዱጓጽዮ እና ፋኖ በርካታ ጦርነት በርካታ ሚሊሻ እና ፖሊስ ተመቷል። እዚህ ቦታ ላይም በሰሜን ሸዋ መንዝማማ ወረዳ እና በሰሜን ወሎ ራያቆቦ ከጠናም ምዕራብ ወሎ ከባድ ውጊያዎች ተደርጓል። ላስታ ወረዳና አማራ ሳይንት እናርጅ እናውጋ ደብረ ኤልያስ አገዛዙ እርምጃዎችን ወስጅ ያለው ስል በራሱ ሚዲያ እንግዲህ ያስነገረበት ሁኔታ ነው ያለው። በፋኖች ላይ እርምጃ ወስጅ ያለው ነው የሚለው አገዛዙ። ሌላው አድማጮቻችን እንግዲህ አማራ ክልል ላይ መከላከያው እጅ ላላ መስጠት ብዙ ነገሮችን እያለ ይገኛል። ማርክ ያለው ብዙ ወታደሮች ተማርኳል፣ ብዙ ፋኖችን ተቆጣጠራ ያለው ይላል። ነገር ግን ፋኖቹ እንደሚያሳዩት ምርኮኛ ይሄ የፋኖ መሪ ነው፣ ይሄ የፋኖ እንትዚህ ነው እንደዚህ ነው ብሎ ዘርዘር ያለ ሪፖርት ውስጥ ገብተው አያሳይም። ማሪክ አለው ይላል የሆኑ ክላሾችን ያሳያናል። ከገበሬ የሚቀበሉት ክላሽ ከገበሬ የሚቀበሉትን ክላሽ ፋኖ ነው ብሎ በዛ ይመዘግባሉ ተማርኳል ይሄና ክልላሉ። ክላሹን ይቆጥሩና ገበሬው ዛሬ ክላሽ ታጥቋል። ገበሬው ክላሽ ታጥቋል። በየመንገዱ እየወደቀ የሚሄደውን ቁስለኞቻቸውን እንኳን ማንሳት የሚቸግርበት ቦታ ነው ያለው። አንዳንድ የደፈጣ ጥቃቶች በሚፈጸሙበት ጊዜ ገበሬው እነዚህ መሳሪያዎች እየወሰደ ይታጠቃል። ገበሬው ክላሽ ስላለው ያንን ገበሬ ቤቱ ድረስ እየሄዱ እየተቀበሉ ፋኖች እርምጃ ወስዶ ከዛ ቦታ ሲሄዱ፣ መከላከያው ደግሞ በፍጥነት እዛ አካባቢ ደርሶና አካባቢ ላይ ያለውን ማህበረሰብ መሳሪያ እየተቀበለ ፋኖ ነው በማለት የሚገሉትን የሚገላሉ፣ ሌላው መሳሪያ ወስዶ ይሄዳሉ። ይሄንን ነው እንግዲህ አንድ ላይ ሰብስቦ ከፋኖ የተማረከ ነው ብሎ የሚያሳዩት ማለት ነው። ሌላው በኦሮሚያ ክልል ወለጋ እንደ ወልቃይት ለማድረግ እቅድ እየነደፉ እንደሚገኙ ተገልጿል። እንግዲህ የአማራ ህዝብ ማንነት፣ የአማራ ህዝብ ጉዳይ፣ የአማራ ህዝብ መብቴ በሚል እንደ ወልቃይት አይነት ነገር ለመስራት ሙከራ የተደረገ እንደሚገኝ ተገልጿል። በሆሮ ጉድሮ አካባቢ የሰለጠኑ ራሳቸው እንግዲህ ፋኖ ብለው መንግስት አሰልጥኗል፣ አላስታጥቋል። ሆሮ ጉድሮ አካባቢ ነው በፋኖ ስም የሰለጠኑ አሉ። በጣም የሚገርመው ትልቅ የፖለቲካ አስተላለፉ ነው። አሁን ኦሮሚያ ክልል ውስጥም ልክ እንደ አማራው ክልል በፋኖ ስም የሰለጠኑ አሉ። ግድያዎችንም ይፈጽማሉ። ፋኖ ነው የገደለው በማለት አካባቢው እንግዲህ የተደራጀ ፋኖ በህዝብ እንዲጠላ ማድረግ እዛ አካባቢ ላይ ፋኖ ተደራጅቶ ነበር። አንድ ፋኖ በወለጋ ተደራጅቶ ነበር። እነዛ ፋኖቹ በህዝብ ተቀባይነት እንዳያገኙና ህዝቡ በነዛ ፋኖች ላይ እንዲነሳ እራሳቸው በፋኖ ስም ያሰለጠኑት ሲገሉ ፋኖነን ይላሉ፣ ሲዘርፉም ፋኖነን ይላሉ፣ ሲያግዱም እገታ ሲፈስሙም ፋኖነን ይላሉ። ይሄ ከመንግስት ኦሪንቴሽን ተሰጥቷቸው ስልጠና ተሰጥቷቸው ወለጋ ውስጥ የተደራጁ ናቸው። ፋኖን ለማጠልሽ በህዝብ ዘንዳ ተቀባይነት እንዳይኖረው የማድረግ ስራ እየሰሩ ይገኛሉ። እና አብይ አህመድ እንግዲህ በአማራ እና ኦሮሞ መካከል መተማመን እንዳይኖር የማድረግ ስራ ነው ትልቁ ስራቸው። ከዚህ ውጭ ግድያዎችንም ለማስፈጸም ፋኖን ታጣቂ እንግዲህ ተጠያቂ ለማድረግ እዛ አካባቢ ላይ የሚፈጸሙ ግድያዎች፣ ሰብአዊ ድርጊቶች አካባቢው ላይ ያለው ፋኖ ተጠያቂ እንዲሆን በሁለት ነገሮች ናቸው እንግዲህ የሚጠቀሙ አንደኛ ህዝብን የአማራን ህዝብና የኦሮሞን ህዝብ ለማጋጨት እንዲመቻቸው። ሁለተኛ አካባቢው ላይ ራሳቸው ግድያ ፈጽሞ በዛ ግድያ ደግሞ የዛ አካባቢ የተደራጀው ፋኖ ተጠያቂ የማድረግ ስራ ማለት ነው። ህብረተሰቡ አሁንም የኦሮሞ ህዝብ ይህንን ጉዳይ ግምት ውስጥ ማስገባት አለበት፣ በሰከነ ሁኔታ ቆም ብሎ መመልከት አለበት የሚል ለህብረተሰቡ ኦሪንቴሽን መስጠት በተለያዩ ሶሻል ሚዲያ እነዚህን ድምፆች በማሰማት ወለጋ አካባቢ ያለው የኦሮሞ ማህበረሰብ በፋኖ ስም የተደራጁ ራሳቸው እዛ እነ ሽመልስ አብዲሳ ያደራጁት ነው እንጂ ትክክለኛ ኦሪጂናል ፋኖ እንዳልሆነ ሊያውቁት ያስፈልጋል። በመንግስት የሚደገፉ መንግስት ስልጠና የሰጣቸው መንግስት ያደራጃቸው መሆኑን ህብረተሰቡ እንዲያውቅ ነው። ከዚህ ውጪ የቄሮ ፎረም በማለት እንግዲህ ወጣቶችን ለመሰብሰብ እቅድ ወጥቷል። ይሄም አንዱ ማነሳሻ ነው። እንግዲህ ይሄንን እየሰሩ እንደሚገኙ ተገልጿል። ከዚህ በተጨማሪ በኦሮሚያ ክልል በሜታሮቢ እና በአቡነ ግንደ በረት በተደረጉ ውጊያዎች እንግዲህ ጠንካራ ነበር ተብሏል። የኦሮሞ ነፃነት ግንባር በዚህ ውጊያ በርካታ መሳሪያዎችን ከአምብ ገብቶ ነው እንግዲህ የመታቸው አግኝቻለው ብሏል። ለአብነት ቶሌ ወረዳ ደገምና ኩዩ ወረዳ በርካቶች የተገደሉበት ቀጠና ነው። ይሄ ቀጠና እንግዲህ ኦሮሚያ ክልል ላይ ሰሞኑን ጠንከር ያሉ ውጊያዎች ከኦሮሞ ነፃነት ግንባር ጋር የተደረጉባቸው ውጊያዎች ናቸው ይሄ ነገር ተጠናክሮ ቀጥሏል ኦሮሚያ ክልል ውስጥም መከላከያ ብዙ ኦኔጎችን መተናል ነው የሚለው ወለጋ አካባቢ ላይ ነገር ግን ያሳየበት ነገር የለም ፎቶግራፉን አላየንም ቪዲዮንም አላየንም ኦኔግ ግን በርካታ መሳሪያ እንደማረከ እና የተማረኩ መከላከያዎችም በተለይ የኦሮሞ ልጆች በኦሮምኛ ኢንተርቪ ሲደረጉ ተመልክተናል በተለያዩ ሶሻል ሚዲያዎች ላይ ሌላው አድማጮቻችን በጣም የሚያሳዝነው በሱዳን ምዕራብ ዳንፉር በመጠለያ ጣቢያ ላይ ያሉት ከመቶ በላይ ማለቃቸው ተሰምቷል። በሁለት መጠለያ ጣቢያ ላይ እንግዲህ ዘምዘም እና አቡቡ በተባሉ መጠለያ ጣቢያ ላይ ነው እንግዲህ በደረሰው የከባድ መሳሪያ ጥቃት ነው ህዝቡ የተጨፈጨፈው ተብሏል። የእርዳታ ሰራተኞችም ወደ ዘጠኝ ሰው መሞታቸው ተሰምቷል። በዚህ ውስጥ እንግዲህ ዶክተሮችም ይገኙበታል። ሕክምና ድጋፍ ለማድረግ የገቡት ማለት ነው። እንግዲህ የፈጥኖ ደራሾች የሱዳን ፈጥኖ ደራሾች እንግዲህ ጋዜጣዊ መግለጫ በመስጠት ቢያስተባብሉም ለጥቃቱ ተጠያቂ ፈጥኖ ደራሽ ነው እየተባለ ይገኛል። ዜጎች እያለቁ ነው። በጣም በሚያሳዝን ሁኔታ መጠላጠቢያ ላይ ውጊያ የሌለበት ቦታ ላይ ከባድ መሳሪያ ተወርውሮባቸው በዚህ ልክ ሱዳን ላይ ያሉት እያለቁ እንደሚገኙ ተገልጿል። ረድኤት ድርጅቶች ህክምና ይሰጡ የነበሩ ዶክተሮች ሐኪሞች ወደ ዘጠኝ የሚሆኑት መገደላቸው መረጃዎች ይወጡ ይገኛሉ። አድማጮቻችን፣ ተመልካቾቻችን መረጃዎች ነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር ቀጥታ ስርጭት እንገናኛለን። መልካም ምሽት።